በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለነው ትንሣኤ ዘመኑ ስለሆነ በትንሳኤ ሰላምታ እንጀምር አይደለም። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ምሕረትና ቸርነት ዛሬን የደረስነው በሱ ነውና መጀመሪያ ቅድሚያ ክብሩ ለአምላካችን ለሉል እግዚአብሔር ይሁን። ስኬቱ ክንውኑ የተገኘው ከሱ ስለሆነ እግዚአብሔርን በእጅጉ እናመሰግናለን። የእግዚአብሔርን ጥሪ አክብራችሁ ጠሪው ማን ነው? ደጋሹ ማን ነው? እ እግዚአብሔር እነቃያለን አለ። ጠሪው እግዚአብሔር ነውና ወደ እግዚአብሔር ጥሪ ስለመጣችሁ እግዚአብሔር ያክብርልን እላለን። ተጠቃሚዎች ብንሆንም ግን መጽሐፍ ቅዱስ ላይ ይናገር የለም ንጉሡ ድግስ ደገሰ፣ ሰዎችንም ምን አደረገ ጠራ። ብዙዎች ግን በተለያየ ምክንያት እያመካኙ ምን አሉ፣ ይላል ቀሩ ነው የሚለው ነገር። ግን የተዘጋጀላቸው ደግሞ ወደ ሰርጉ አዳራሽ ገብተው እንደተጠቀሙ ቅዱስ ቃል ይነግረናል። እግዚአብሔር እናመሰግናለን። ከእግዚአብሔር ክንድ ባሻገር ይህንን ቃል ለማዘጋጀት በብዙ ተደክሟል፣ ግን የእግዚአብሔር እጅ ስላለበት በብዙ ልፋት ባንልም በአጭር ጊዜ ውስጥ እንዲሳካልን ሆኗል። ከምንም በላይ ደግሞ ለእግዚአብሔር የስራ ጊዜ ነው የሚል ነው፣ እንትናችን እና ከምንም በላይ ደግሞ እግዚአብሔር በጣም የሚሰራበት ጊዜ እንደሆነ አይተናል። በዛ በቲክቶክ መልእክቶቻችን ላይ በአጭር ጊዜ ውስጥ እጅግ ብዙ ሰው እንደተጠቀመ አይተናል። እግዚአብሔር ምስጋና ለስሙ ይሁን። በጣም ብዙ ሰው አሁን ይሄን አገልግሎት ቀጣይ ይህኑ ስልጠና ወደ ዙም እና ኦንላይን ማድረግ እንዳለብን በአብዛኛው በአራቱም የኢትዮጵያ ማዕዘን ብዙ ትውልድ አለ ያ ሁሉ ሺህ ሰው ስልጠናውን ይፈልጋል። እንግዲህ እግዚአብሔር በረዳን መጠን ወደፊት እንዴት እንቀጥላለን የሚለንም አብረንም በኋላ እናነሳለን። ደግሞ እንደገና ይሄንን ቅድም ለመጡትም ተና ስናገር ነበር ይሄንን ስብስብ ወይ ደግሞ ይሄን የመጀመሪያ እንደ እርሾ ልበለው እግዚአብሔር ለበለጠ ነገር እንዲጠቀምበት ተስፋ እናደርጋለን። ትልቁ ነገር ዋናው ዓላማችን ለሌሎች ሰዎች መድረስ የምንችልበት ነገር ማግኘት ነው። እግዚአብሔር ሁላችንም ከተለያየ ነገር ውስጥ አውጥቶ ለዚህ ክብር ካደረገን ስናገር ሰምታችኋል። ከጥንቆላ ቤት አውጥቶ ይህንና 30 ዓመት አስተካክሎ ከዛ ከቆሸሸ ህይወት አውጥቶ ለሌሎች ደሞ መትረፍ የምንችልበትን ነገር የሰራ እግዚአብሔር ዛሬም በተሻለና በበለጠ መንገድ በእናንተ እንደሚሰራ ምናለሁ። እና ለራሳችን ብቻ ሳይሆን ለሌሎች መትረፍ የምንችልበትን ጌታችን መድኃኒታችን ኢየሱስ ሲናገር ምን አለ? መከሩ ምንድን ነው? ብዙ ነው። ሰራተኞች ግን ምንድን ናቸው? ጥቂት ናቸው ይልና፣ ወደ መከሩ ግን ሰራተኞችን ይልክ ማንን? ለምኑት፣ የመከሩን ባለቤት ለምኑት ይላል። እና ይሄ በብዙ ያስፈልገናል ቤተክርስቲያን በብዙ አቅጣጫ ብናይ ጥሪዋን የዘነጋችበት ዛሬ ክርስትና ዱላ ይሆንበታል። በድንጋይ መወራወር እንጂ ሰማያዊ ጥሪ የተዘነጋበት ጊዜ ላይ ነው ያለነው ወገኖቼ። በኋላም በስልጠናችን ላይ ሊነሳ ይችላል። የሚያቀርበው ወንድም ክርስቲያኖችና ማህበራዊ ሚዲያ እንዲ ነው መጠቀም ያለ ማህበራዊ ሚዲያ ለመሳደቢያ፣ ማህበራዊ ሚዲያ ሌላ ለመንቀፍ፣ ማህበራዊ ሌላው ለመተቸት አይደለም። በተሰጠን አጋጣሚ ማንን መግለጽ እግዚአብሔር ክብር መግለጽ። ተጠንቀቁ። ማን ነው? ሐዋርያ ሥራ ምዕራፍ 22 መሰለኝ ባልሳሳት፣ ፊሊክስ ዘንድ ለስሞታ ቀርቦ ቅዱስ ጳውሎስ ስሞታ ነው። ስሞታው ምን ነበረ? አላግባብ ታስሬ ያለው ብሎ ለመናገር ቀርቦ፣ ግን ብሶቱን ሲያወራ አናየውም። የተገኘውን አጋጣሚ ለምን ተጠቀመበት? ለተልኮ ነው የተጠቀመበት። እኔ አልና ያ ወንጌልን ሰበከ። ለዚህ ነው ፊሊክስ ፈርቶ ስለ ጽድቅ ራስን ስለ መግዛት ስለ መጣውም ኩነኔ ሲናገር ምን አለ ፊልክስ ፈርቶ ይላል ፈርቶ ሌላ ቀጠሮ አለ የታሰበው ስለ ራስ ጉዳይ ነበር አያችሁ የቀደሙ ቅዱሳን የተገኘውን አጋጣሚ በተከሰሱበት ሸንጎ እንኳን ስለ ራሳቸው ሲከራከሩ አናይ መጽሐፉም ይላል ስለ እናንተ ማን ይናገራል ማነው የሚናገረው? መንፈስ ቅዱስ ይናገራል የምትናገሩትን ደግሞ ማን ይሰጣችኋል ዛሬ ይሰጣችኋል እኔና እናንተ ብንሆን ሊፈታን በሚችል ገዥ ፊት ምን ነበረ ምንለው? እንዲህ እኮ ሆኜ እንዲህ እኮ ግን አይደለም ጥሪያቸው። አሁንም እጃችን ላይ ያለውን ሚዲያ፣ እጃችን ላይ ያለው ሞባይል፣ እጃችን ላይ ያለው ላፕቶፕ ለምንድነው የምንጠቀምበት? ይህንን ነው እዚህ ጋ ያለው። አሁን በቁጥር ጥቂት የመሰለ ቢሆንም ግን እጅግ ብዙ ነው የሚሆነው፣ ምክንያቱም በሄድንበት ሁሉ ይህን ሀሳብ የምናንጸባርቅ የተገኘውን መንገድ የተገኘውን በር ለምን እንድንጠቀም ለበጎ ነገር እንድንጠቀምበት ያስፈልጋል። እና እግዚአብሔር በረዳን መጠን፣ እግዚአብሔር ባገዘን መጠን ይሄንን ሚዲያ ለዛ ጉዳይ ላይ ሚዲያዎቻችን ለዛ ጉዳይ መጠቀም ያስፈልጋል። ሰይጣን ዝም ብሎ አይመለከተንም። ሰይጣን ዝም ብሎ አይመለከተንም። መንግስቱን በነገራችን ላይ ልናቅ የሚገባው ምንድነው? ሰይጣን ተስፋ አለው አለ ወይ? እኔ በነገራችን ላይ የመንፈሳዊ ብቻ ሳይሆን በዓለማዊም ትምህርት አስተማሪ 23 ዓመት አስተምሬያለሁ። ስለዚህ ተማሪና አስተማሪ ምን ማድረግ አለበት? መነቃቃትም አለበት። በትምህርት ሜቶዶሎጂ መምህር ተማሪዎቹ የተካተሉት እንደሆነ ቼክ የሚያደርግበት መንገድ አለ። ሰይጣን ንስሐ አለው አለው የለውም። ግን ተስፋ ሲቆርጥ አይታላችሁ፣ አታዩትም። እኛ ትንሽ ነገር ከእግዚአብሔር ሲጎልብን ተስፋ እንቆርጣለን። ሰው ግን ዘላለማዊ ተስፋ አለው። ዘላለማዊ ተስፋ እያለው ሰው ተስፋ ይቆርጣል። ተስፋ የሌለው ሰይጣን ግን መንግስቱን ለማስፋፋት በብርቱ ይጥራል። እሱ በጣም ብዙ ነፍሳትን እግዚአብሔር ገፀውና ባይሳካለትም ወደ ገሃነብ ቢወስድ በገሃነብ ሽልማት ይጠብቀዋል? ቅጣት ነው፣ ቅጣት ነው የሚጠብቀው ቅጣት እንደሚጠብቀው እያወቀ ግን ወደዛ ብዙ ነፍሳት ይዞ ለመግባት ይታገላል። ለክርስቲያኖች ደግሞ ብዙ ክርስቲያኖችን ወደ እግዚአብሔር መንግስት ቢያስገቡ ምን ይጠብቃቸዋል? ሽልማት ክብር፣ አክሊል ይጠብቃቸዋል። እኛ በምናመጣው አንድ ነፍስ ቅዱሳን መላእክት የሚዘምሩበት ነው። ይህንን በማወቅ በጥንቃቄ እንድንኖር ነው ትልቁ ዋናው ዓላማ። በምንም መንገድ ሌላ ነገር ሌላ ሀሳብ የለንም። ይህንን ሐሳብ ለእግዚአብሔር ክብር እንድንጠቀምበት እላለሁ እና በፕሮግራማችን መሰረት መጀመሪያው ትምህርታችን ኃጢአት ምንድን ነው የሚል ል እሱን ከጨረስን በኋላ ትንሽ እረፍት እናደረግና ከዛ በኋላ ደግሞ ልማድን በልማድ መቀየር። ምክንያቱም ሰይጣን ያስገባን አዲክሽን አለ። ሰይጣን ያስገባን ሰዎችንም እኛ ብቻ አይደለም ያስገባለ ሰዎች እንዴት ነው ከዛ ወጥተው በሌላ ነገር የሚተኩት የሚለውንም አለ። እሱን ብዙ ዝርዝሩን የሚያቀርቡት ሰዎች ያቀርባሉ። እንዳልኩት የመጨረሻው ፕሮግራማችን ማኅበራዊ ሚዲያን እንዴት ነው ክርስቲያኖች መጠቀም አለባቸው የሚለውንም እንደዚሁ ይቀርባል። እግዚአብሔር የተመሰገነ ይሁን እና እንግዲህ እግዚአብሔር ይረዳናል። እግዚአብሔር አምላካችን የተመሰገነ ይሁን። የመጀመሪያው መልእክታችን ላይ እንገባለን። ማስታወሻችሁን መያዝ ትችላላችሁ። ወረቀት የሌለው ካለ ይጠይቀኝ። እሺ፣ እንጀምራለን። የትምህርታችን ርዕስ ምንድን ነው? ኃጢአት ምንድን ነው ነው። እስቲ ብዙ ዴፊኒሽን፣ ብዙ መግለጫ መስጠት ይቻላል። ግን አንድ ነገር ይገባናል። ባጭሩ ኃጢአት ማለት ትክክል የሆነ ነገር ነው፣ ትክክል ያልሆነ ነገር ነው ትክክል ያልሆነ ነገር እንደሆነ ይገባናል። ኃጢአት ትክክል ያልሆነ የምንለው በማን አይን ነው? በእግዚአብሔር አይን ነው። በሰዎች መለኪያ አይደለም። ብዙሃኑ በተቀበለው አይደለም። ምክንያቱም ዛሬ አንዳንድ ነገሮች ከዘመን መጨረሻ መዳረስ ጋር እንኳን ተያይዞ ትክክል ያልሆኑ ነገሮች ምን እየሆኑ መጥተዋል? ዓለም ትክክል ነው ብላ ተነስታለች። ለምሳሌ ምዕራባውያኑ ደሃገሮችን ብድር ለመስጠት ቅድመ ሁኔታ የሚያቀርቡ ነገር ምንድን ነው? አንዱ በጣም ቆሻሻ ነገር ምንድን ነው? ግብረ ሰዶማዊነትን መቀበል። ይሄ እኮ ዳይቨርሲቲ ነው፣ ይሄ የማንነታችን ብዙ መልክ ነው፣ ተቀበሉ ይላሉ። ኖርማል አይደለም። እኔ ቤተ ክርስቲያን አላትም እንጂ ቤተ ክርስቲያንን ያሉም ይሄንን እየተገበሩ ነው። ዓለም በታላቅ ሁኔታ ይሄን ለማስፈጸም እየሄደ ነው። ስለዚህ ዓለሙ በሙሉ ተቀብሎታል። ብዙ አገሮች ሌጋላይዝ አድርገውታል። ግን ልክ ነው? በሰው ሚዛን አይደለም። ሁልጊዜ ይሄ ነው። አንዳንዴ በየዋህነትም መሰረታዊ ነገር መጽሐፍ ቅዱስ ከሌለን ብዙ እንስታለን። አንድ ቤት አንድ ጊዜ አስታውሳለሁ፣ አንዲት እናት ዘፈንን ነገር ተነሳና በቃ እግዚአብሔር በሰጣቸው እኮ ምን ድምፅ ቢዘፍኑ ምን አለ አሉ። ምክንያቱም ያን ድምፅ የሰጠው ማን ነው? እግዚአብሔር ነው ነው። ግን አይደለም። ከእዛች ከእኛ እናት ጋር የተነጋገርነው ምንድን ነው? ለምሳሌ እኔ ይሄን እጅ ሰጠኝ እግዚአብሔር ነው። ግን በዚህ እጅ ሰው ገድዬ ብበላ ሲርበኝ የሰጠኝን ተጠቀምኩበት እንባላል? አይባልም። በኋላ ግራ ስለዚህ ምናሉ። በኋላ ተማመን ምን ሆነ? አንደ በታቸው የተሰጠው ለምንድን ነው? ለእግዚአብሔር ማመስገኛ። አንዳንዴ በይዋ እግዚአብሔር እኮ ማያውቀው ነገር የለም ይባላል። እግዚአብሔር እኮ ማያውቀው ነገር የለም እንላለን። ምንም አይደለም። ትክክል እንደ ሰው ድካም እኮ ብለን እንመዝናለን። አሁንም ትክክል ያልሆነ ነገር መመዘኛው አንድ ሚዛን ካልሆነ በቀር ችግር ነው የሚሆነው። መጽሐፍ ቅዱስ ፖሊጋሚ ወይም ብዙ ከአንድ በላይ የትዳር ጓደኛ መያዝ ጤናማ ነው ይላል? አይልም። ግን አገሮች ደግሞ አሉ፣ ህዝቦች አሉ ምንም ያደረጉ ፖሊጋሚ ወይም ደግሞ የብዙ ጋብቻ ኖርማል ነው ይላሉ። ብዙ ናቸው ልክ ነው ማለት ግን አይደለም። ስለዚህ ሚዛናችን አንድ መሆን አለበት። የኃጢአት መመዘኛው ሚዛኑ ምንድን ነው? ምንድን ነው? መጽሐፍ ቅዱስ ነው። አንድ ሚዛን ካልሆነ አይስማም። ለምሳሌ አንድ ኪሎግራም እቃ ይዤ አንድ ኪሎግራም ያልኩትን ጃፓን ሀገር ሄዶ ቢመዘን ስንት ነው የሚሆነው? አንድ ኪሎግራም ወስጄ አፍሪካ ውስጥ የሆነ ሪሞት ኤሪያ ሄጄ በመዝነው ስንት ነው የሚሆነው? ለምን አንድ ሆነ? እስኬሉ መመዘኛው ምን ስለሆነ አንድ ነው። እና ለሁሉም ነገር አንድ መመዘኛ ካልተቀመጠ በቀር አንዱ ጋር ልክ የሆነው አንዱ ጋ ልክ አይደለም። መጽሐፍ ቅዱስ ቀኝን ሲመታ ምን ይበላል? ግራህን ይላል። ሌላው ጋ ግን ክብርህን ምን አድርግ? በጉልበት መጠቀም ትችላለህ ይላል እና መመዘኛችን እሱ ነው እንግዲህ ባጭሩ እግዚአብሔር ካስመቀመጠልን እግዚአብሔር ከሰጠን እግዚአብሔር ካሳየን ነገር ወደንና ፈቅደን ስንለይ ያ ነገር ምን ይባላል ኃጢአት ይባላል ያስቀመጠልን ነገር አለ ኃጢአት በሐሳብ በድርጊት የሚገለጽ ነው በድርጊት በሐሳብ በማየትም በምንም በመስማትም ይገለጣል። ነቢዩ ኢሳያስ ከንፈሮቼ የረከሱ ከንፈሮቻቸው በረከሱ ሰዎች መካከል አለው ሲል ከረከሰ ከንፈር የወጣው ጆሮ ምን አድርጎታል? አርክሶታል ማለቱ ነው። ሰው ሲፈጠር በእግዚአብሔር መልክና ምሳሌን የተፈጠረው ሰው በእግዚአብሔር መልክና ምሳሌ ሲፈጠር የእግዚአብሔር መልክ አለበት። ሌላው ክብሩ ደግሞ ነፃ ፈቃድ ተስቶታል። ነፃ ፈቃድ የወደደውን ምን ማድረግ የመምረጥ ነፃ ፈቃድ ተሰጥቷል። እግዚአብሔር ብዙ ጊዜ መጀመሪያ ብዙ ሳይገባን ምን ጠቆ ጠያቄ አለ። እግዚአብሔር ለምን ያችን አትመኙም? አንዳንዴ ድሮ ክርስትና ሳይገባኝ ምን አለ፣ ያችን የተከለከለ ዛፍ እግዚአብሔር ምን ቢያደርጋ ኖሮ ቢያጥራት ኖሮ ያ ዳፋ፣ የአዳምና የሔዋን ዳፋ እኛ ጋር አይደርስም ነበረ ብዬ አስብ ነበር። ግን መንፈሳዊ ሕይወቴ እያደገ ሲመጣ ግን አለመታጠሩ ክብር እንደሆነ ገባኝ። ለምን እንስሳኗ የሚከለከለው? እኔ የከበርኩ ስለሆንኩኝ ነፃ ፈቃድ ስላለኝ አእምሮዬ፣ ልቤ፣ ነፍሴ፣ መንፈሴ እውነቱና ውሸቱን፣ ክፉና ደጉን ስለሚለይ ነፃነት ስለሰጠኝ ነው። አይደለም ሰው መታመኑ ቀላል ነው። ሰው ብታምኑት፣ እንደው መታመን ትልቅ ነገር ነው። ድሮ አሉ መርካቶ፣ ከኛም ዘመን በፊት ነው አሉ አንድ ሌባ ነበር አሉ የሚታወቅ ሳህሌ ነው የሚባለው አሉ ሰውየው። እና መርካቶ የሚሄድ ሰው በሙሉ ሌቦ ሳህሌን ተጠንቀቁ ነው የሚባለው። ምንም አያውቁትም እኮ ብቻ መርካቶ ስትሄዱ ሌቦ ሳህሌ ቀይ ይሁን ጥቁር ይሁን አይታወቅም፣ ግን በቃ ሌቦ ሳህሌን ጠብቁ ይባላል። በኋላ አንድ ሴትዮ ትሄድና ገበያ ገስታ ገስታ ገስታ እቃ ሲበዛባት ሌላ አንድ ዕቃ ቀራት። ያኔ ቀይ ቃ ይዛ እንዳትዞር የሚጠብቅላት ይሄ ደግሞ ሌቦሳሌ እዚህ ከተማ አለና እዚህ መርካቶ ውስጥ እዚህ ገበያ ውስጥ እንዳይሰርቀኝ ብላ ስትል፣ አንድ ትልቅ ሰውዬ ጋቢ ለብሰው ቆመዋል። ከዛ ጋሼ አባቴ ባክዎትን ይሄን ነገር ጠብቁልኝ፣ ሌቦሳሌ የሚባል ሰው አለ አደራሁትን ስትላቸው፣ ችግር የለም እጠብቅልሻለሁ አሏት። እቃዋን ገዝታ ስትመጣ እውነትም እየጠበቋት ደረሰች። የኔ ልጅ አሏት፣ ሌቦሳሌ ማለት እኔ ነኝ አሏት። ግን አምነሽ ምን አርግሽኝ? ምን ሰጠሽኝ? እንዴት አርጌ ልስረቅ? እግዚአብሔር ሰው እንኳን በዚህ ደረጃ ነው እግዚአብሔር አምኖ የሰጠን ምንድን ነው? ክብር ነው። እና ነፃ ፈቃዳችን መሰጠቱን አትጥሉት። በብሉይ ኪዳን ኃጢአት የተገለጸበት መንገድ ያው ከመጀመሪያ አዳም አጠፋ ብለው ግን በኋላ ኃጢአት የተገለጸው በምንድን ነው? በህግ ነው ሕግ እስኪመጣ ድረስ ኃጢአት አይታወቅም ነበር ይላል። ሕግ መጥቶ ነው ኃጢአተኛ ያደረገኝ ብሎ ቅዱስ ጳውሎ ይጽፋል። ምን ማለት ነው? አስርቱ ትእዛዛት ከመጣታቸው በፊት ግን ኃጢአት አይታወቅም ነበር ነው የሚለው። እኔም ኃጢአተኛ አልነበርኩም አለ። ለምን ማለት ነው? የአንድ ጉዳይ ልክና ልክ ያለ መሆኑ መስመር ሲሰመር ነው እና እንጂ መጀመሪያም ኃጢአት ነበረ። ግን ኃጢአት እንደውም በሕግ በኩል ገብቶ ሕግ ኃጢአት በሕግ በኩል ገብቶ ምን አድርገኝ አገኘኝ ይላል ምን ማለት ነው? ኃጢአት ነበረ ግን የታወቀው ምን ሲመጣ ነው? ህግ ሲመጣ ነው። ለምሳሌ በዚህ ጋር ለሚያሽከረክር ሰው ከ30 ኪሎ ሜትር በላይ በሰዓት 30 ኪሎ ሜትር የሚል ይሆናል። ሳይኑስ ካልተቀመጥ ድረስ በ30 በ40 በ50 በ60 ይሄዳሉ። መንደር መካከል ግን አደጋ አለ አይጠይቁም። ግን ትራፊክ አምጥቶ የ30 ኪሎ ሜትር በላይ መብረር አይችልም ተብሎ ሲቀመጥ ግን ምን ማለት ነው? ከ30 ኪሎ ሜትር በላይ መብረር ምን ይሆን ማለት ነው? ጥቅጣት ነው፣ ጥፋት ነው ድሮም እኮ ይበሩ ነበረ፣ ግን ቅጣት መሆኑ ያገለጸው ምንድን ነው የመጣው ህግ። ማለት እንደዛ ነው፣ እንዲታወቅ ህግ ኃጢአትን ስለገለጸ ነው። በአዲስ ኪዳን ኃጢአት ምንድን ነው? በአዲስ ኪዳን ኃጢአት ምንድን ነው? በአጭሩ ስለቀለ ሁለት ነው። አንደኛ በኢየሱስ ክርስቶስ ምን አለ አለማመን ነው። ዮሐንስ ወንጌል ምዕራፍ ሦስት ይነግረናል። በእርሱ የሚያምን የዘላለም ሞት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን ወደ ዓለም እስኪል ድረስ እንዲወዷል ካለ በኋላ ዓለም በእርሱ እንዲድን እንጂ በልጁ እንዲድን እንጂ እንዲፈረድበት ልጁን ወደዚህ ዓለም አላከውም ካለ በእርሱ የሚያምን የዘላለም ሕይወት አለሁ በእግዚአብሔር ልጅ የማያምን ግን ምን አለው ተፈርዶበት ይላል። ስለዚህ የመጀመሪያው ይሄ ነው። ሁለተኛ፣ በክርስትና ህይወታችን ውስጥ ደግሞ እንደ ክርስቲያን በጽድቅ ፍሬ ምናልባት አለመገለጥ ነው። መልካም ስራ ሊገለጽብን ይገባል። መልካም ስራ የመዳናችን ምክንያት ባይሆንም የዳነ ሰው ግን ሊታይበት የሚገባ ነው። ዮሐንስ ወንጌል ምዕራፍ 3 ቅድም ከ16 እስከ 18 ማቴዎስ 12 30 እና ማርቆስ 11 23 ላይ እናገኛለን። የኃጢአት ምንጩ የት ነው ስንል የኃጢአት ምንጩ ልብ ላይ ነው። ለዚህ ነው እንጂ አሁን የሰውነት አካላቶቻችንን አንዳንዶች ሰዎች ሲያማክሩ ይላሉ፣ እንደው በቃ ይሄን እግዚአብሔር የስጋ ፈቃድ ፍላጎትን በዝሙት የሚፈተነው ሰው ይሄን የስጋ ፈቃድ ፍላጎትን ቢገልልኝ ብሎ እግዚአብሔር ይጠይቃል። ጉዳዩ ግን ያለው ስጋ ነው፣ ልብ ላይ ነው። መጽሐፍ ቅዱስ ኤርምያስ 17፥9 ላይ ምን ይላል? የሰው ልብ ማን ያውቀዋል? እግዚአብሔር ነው። የሰው ልብ ምንድነው? እጅግ ክፉ ተንኮለኛ ነው ይላል። ጉዳዩ ያለው ልብ ላይ ነው። ለዚህ ነው ኃጢአት ያየ ሰው ኢሚዲየትሊ ወደ ተግባር የሚሄደው ዛሬ ነው። ለዚህ መጠቃ ልባችንን ለእግዚአብሔር ስለ መስጠት ብናስበው ነቢየ እግዚአብሔር ቅዱስ ዳዊት ከፍታ ላይ ሆኖ ቤርሳቤ ራቁቷን ሻ ውስጥ ወስዶ አየ። የስ በእይታ ነው ወንድ የሚወሰደው ወዲያው ባየ ጊዜ ስጋ ፍቃድ ፍላጎት ፈተነው። ሲፈት ነው በዛ ሰዓት ዳዊት አምስት ሚስት አለው። ግን ጉዳዩ ስጋ ፈቃድ ፍላጎት ቢሆን ኖሮ በህግ በተሰጠው የሱ ብቻ ወደ ሆነችው ሚስቱ መርጦ መግባት ይችል ነበር። ግን ያችኑ ሴት ነው ባላላ ሲሆ አዋለታው ይሁን ልብ ላይ ነው። ከዛ በኋላ ነው አይደለም ያሁሉ መከራና ችግር የተከሰተው። ማርቆስ ሰባት ከ20 እስከ 23ም ማየት እንችላለን። በነገራችን ላይ ልብ ማለት ማለት ነው ስልጠቃችሁ ልብ ማለት እች የምትመታው ናት? እንግዲህ፣ ለምን ሞከር ልብ ምንድ ነው ካግባባን፣ እች የምትመታው አይደለችም። መጽሐፍ ቅዱስ ከእስራኤላውያን አገላለጽ አኳያ ነው የሚያወራው። ልብ የሚለው አእምሮ፣ እውቀት፣ ስሜትና ፈቃድን ይገልጻል። በልባቸው ደነዘዙ ይላል። ይሄኛው አይደለም ይሄ ማ ልብ ከደነዘዘ ሰው ፓራላይዝ ሆኖ ወይም የሚሞታል። ስለዚህ አእምሮ ነው ሐሳብ የሚለውን ያጠቃል። አእምሮአችን አእምሮአችን የሚጠቅመን ለምንድ ነው? ሐሳብ ቲንክ ማድረግ ነገሮችን ማጤን። ሌላው ደግሞ ዕውቀት ነው። ማጤን ዕውቀት ላይ ይመጣል። ዕውቀት ላይ ደግሞ ማስታወስ፣ ከዛስ መረዳት። እነኝን ጠቅለን ነው የምንመለከተው። ከዛ ደግሞ ስሜት እንላለን። ስሜታችን ይገባናል። ስሜት በስሜቶቻችን ውስጥ ያለ የሚገለጽ ነገር መውደድ፣ መጥላት እነዚህ ነገሮች የሚገለጹበት ነው። ከዛ ደግሞ ፈቃድ የዓላማ ምርጫና ምንድን ነው? ውሳኔ። ሰው ሲፈጠር ኃጢአትን ያውቃል አያውቅም? እግዚአብሔር በመልኩና በምሳሌ የፈጠረው ሰው ኃጢአትን የሚያውቅ አልነበረም። መልካምና ክፉን ከሚያስታውቀው ዛፍ አትብላ ብሎ እግዚአብሔር ትእዛዝ ሰጠው። ፍሬዋን በበላ ጊዜ ምን ሆነ? ሞተ። ክብሩ የእግዚአብሔርን ክብሩ ከሱ ተለየን እላለን። እዚህ ውስጥ በነገራችን ላይ ፍሬዋ በራሷ ክፉ ናት? ናት እንዴ? አይደለችም። ምክንያቱም በገነት ውስጥ ያለው ዛፍ ሁሉ ቆንጆ ነው። ፍሬዋማ ክፉ ብትሆን ሄዋን በልታ ላዳም የሰጠችው ሄዋን ትተፋው ነበረ። ስለዚህ ጉዳዩ ያለው ፍሬው ጋር አይደለም። ጉዳዩ ያለው ምንድን ነው እግዚአብሔር ለመታዘዝ ያለ ፈቃድ ነው። ይሄን ነው የምንመለከተው። ስለዚህ ካልበላ ማንን ታዟል? እግዚአብሔርን ታዟል። ከበላ ደግሞ እግዚአብሔርን አልታዘዘም ማለት ነው። ሁልጊዜ ኃጢአት አንድ ባህሪ ያለው ኃጢአት የመጀመሪያው ባህሪ አጓጊ ነው፣ ያጓጓል። ጤናማ ባልሆነ መንገድ አለም ለሄዋን ፍሬውን ሲያሳያት ሰይጣን መጥቶ እስኪነግራት ድረስ ያን ፍሬ ለብዙ ዘመናት አይታዋለች አይደለም አይታዋለች ግን አሁን እሱ ሲነግራት ምን ሆነ ይላል ፍሬው ለመብላት ያማረ ለጥበብም መልካም እንደሆነ አሰበች ይለን ሰይጣን አያስገድድም በነገራችን ላይ ለዚህ እኮ ነው አዳም ለምን በላ ሲባል በማን አሳበበ በማን አሳበበ በሔዋን ሔዋን በማን አሳበበች በባብ እሱን አልጠይቀውም እንጂ እግዚአብሔር እርግጠኛ እኔ ቢጠይቀውም ይላል አላስገደድኳቸውም የሚለው ኢቭን አዳም ራሱ በሔዋን አሳበበ እንጂ እሷ ስዳ በግድ ጉሮሮ ላይ አልሰነቀረችበት። ዛሬም ሰይጣን ብዙ ነገር ሀሳቡን የሚሸጥልን ሀሳቡን የሚያቀርብልን፣ ሀሳቡን የመቀበልና ያለመቀበል ጉዳይ ቅድም ልባችን ስንል በልባችን ውስጥ የመጣውን ሀሳብ የመቀበል ወይም ያለመቀበል ምርጫ የኛ ነው። በምንም ተአምር ሰይጣን ማንንም አስገድዶ ኃጢአት አያሰራም። ሊገባን ይገባል። ዲያብሎስ አሳስቶኝ ሰዎች በቃ ዲያብሎስ እኮ ነው አፌን ያሳቱ እንላለን። ከዚህ በኋላ እንዳት አደለም አደለም አያስገድድማ። ግን ሀሳብ ይሸጥላችኋል። ሀሳቡን በዚህ ዘመን አሁን ሀሳብ ዋጋ አለው። አይደለም ትልልቅ ፈጠራዎች ሀሳብ ዋጋ አላቸው። ሀሳቡን ነው የሚሸጥላችሁ። ሀሳቡን ያለመቀበል ወይም የመቀበል የኛ ፍላጎት ነው። አሁን አጓጊ ነገር ነው ይቀበል ለምሳሌ አሁን እንበል እንደው በዘመናችን ለትምህርታችንም ስለሚጠቅመን ሌሎች ሰዎች ጋር ምንድነር ስለሚያስፈልግ በዚህ ዓለም በአሁን ዘመን ሰይጣን ትሉሉ ከበከነበት አንዱ ነገር የስጋ ፈቃድ ፍላጎት ወይም ወሲብ ወይም ሴክስ የምንለውን መጽሐፍ ቅዱስ ከጋብቻ ውጭ ከሆነ ኃጢአት ነው ይለዋል። ዓለማችን ግን ምን ትለዋለች? ወንድነት ግን መድረስሽን የምታረጋግጭበት ነው ይላል። ሀሳብ ነው። ያን ሀሳብ ተቀብሎ አይ እግዚአብሔር አይልም ብሎ መጣልና ሀሳቡን ማስተናገድ ይለያሉ። ለምሳሌ ጫት ምን ተብሎ የሚነገረው አእምሮ ይከፍት አላለም። ኮሜዲያ እንዳለ ነዋ ጫትም አእምሮ ቢከፍት ኖሮ አለ እና አሜሪካ፣ እንግሊዝ እዚ የደረሱ በጫት አይደለም አለ አንድ ኮሜዲያ። በጫትማ ቢሆን ኖሮ እኛን ምን ቀድመው? ስለዚህ አሁን አእምሮ ይከፍታል። ብዙ የዩኒቨርስቲ ተማሪዎች ለዛ ብሎ ነው የገቡት ሀሳብ ነው።